ሱብናላ ብዙዎቻችን እናውቃለን፣ ሰምተናለን በተለያዩ ሶሻል ሚዲያ። እኔም ትናንትና አመሻሹ ማለት ነው እንግዲህ ወንድማችን ሙነሺድ ሙሐመድ ሰይድ ወደ አኪራ እንደሄደ ተናግር ያለው እንግዲህ፣ ከሱ ጋር ተያይዞ ኡስታዞች የተለያዩ መልእክቶች አስተላልፈዋል። እንግዲህ ከመግቢያው እንደተመለከታችሁት እጅግ በጣም የሚያሳዝን የወጣት ሞት ድንገት በጣም የሚያስደነግጥም ነው ብዙዎቻችን ማመን ከብዶናል እኔንም ጭምር አላህ ይዘንለት አላህ የጀነተል ፍርዶስ ያድርገው እንዲሁም ደግሞ የአላህን ቃል በቃሉ የያዘ እንግዲህ ከኡስታዝ እንደሰማ ነው ሀፊዘል ቁርአን ነበር አላህ አላህ ሱብሃነ አላህ እንግዲህ ትናንት እንደነገርኳችሁ የደሴ ተወላጅ ነው ጀናዛው ወደ ደሴ መጥቷል ማለት ነው ዛሬ ቀብሩ ይካሄዳል ከዚህ ጋር ተያይዞ እንሻ አላህ ለሱ አላህ ይዘንለት፣ ለቤተሰቦቹም ሶብር ይስጣቸው። መሐመድ ሰይድ በአንደበቱ ከዚህም በፊት ከሞቱ በፊት የተናገረው ንግግር አለ። እሱንም እናስመለክታችሁናል። እንዲሁም ደግሞ ኡስታዝ አቡበከር አህመድ ከሞቱ ጋር ተያይዞ አንድ መልእክት አስተላልፏል። እሱን እንመልከት። የተለያዩ ቪዲዮዎች አሉ። ወንድማችን ሙነሺድ መሐመድ ሰይድ በአንደበቱ በዛ በጣፋጭ አንደበቱ ቁርአንም ሲቀራ እንመለከታለን። አሁን ቀጥሳ ኡስታዝ ወደ አስተላለፈው መልእክት እንግባ። ምን ይላል በፌስቡክ ገጹ ኢና ሊላሂ ወኢና ኢለይሂ ራጂዑን። በዛሬ ዕለት እንገናኝ ዘንድ ቀጠሮ አስይዞኝ ነበር ይላል። ማ ሙነሺድ መሐመድ ሰይድ። ሙነሺድ መሐመድ ሰይድ ከልጅነት ኮትኮተን ካሳደግ ናቸው ብቻ ሳይሆን ትልቅ ተስፋ ከጣልንባቸው ወጣት የደሴ ፈርጦች መሀል አንዱ ነበር ይላል። በዛሬው ዕለትም ለጉዳይ ፈልጎኝ ቀጠሮ ይዘን ነበር፣ ድንገት ወደ አኬራ መሄዱን ስሰማ እጅግ በጣም ደነገጥኩ። ሞት ማለት አጀል ማለት ይከው አይደል? እኔ እሱ ከያዝነው ቀጠሮ የአጀል ቀጠሮ ቀደመና ወንድማችን ልጃችን ወደማይቀረው ዓለም ተሻገረ። ኢና ሊላሂ ወኢና ኢለይህ ራጁን። አላህ መልካም ስራውን እንዲቀበለው ከደጋጎቹ ከስዲቆቹ ከነቢያት ጎን በጀነት እንዲያደርገው የበረታ ዱዓይ ነው። ለወዳጅ ዘመዶቹ መጽናናት እመኛለሁ ይላል። አላህ አላህ፣ ሱብኃናላህ። እንግዲህ በዕለቱ በትናንትና ዕለት ለመገናኘት ቀጠሮ ይዘው ነበረ። ነገር ግን ትንሽ ህመም ስላለበት ድንገት ወደ አኪራ ሄደ። አላህ እናንተንም ከድንገተኛ ሞት አላህ ይጠብቀን። አላህ በጀነት አልፍርዶስ ያንበሻብሽ። አንድ በጣም ልቤን የነካው የእሱ ንግግር ነው፤ እንግዲህ ከጓደኞቹ ጋር ያደረገው ንግግር ነው። 8 ሺህ ብር ናት ያለችኝ ኡምራ ማድረግ እፈልጋለሁ አለ። አላህ ይዘንለት። ወንድማችን መሐመድ ሰይድ በዘንድሮ ረመዳን መጨረሻ ኡምራ መሄዱን ከመጠን በላይ ፈልጎ ብዙ ወንድሞችን ይህንኑን አማከረ። አረ እባክህ አንተ እኮ አቅም የለህም ዋጋው እኮ ውድ ነው። አንተ ደግሞ አቅም የለህም አሉት። በፍጹም አለ ሙሐመድ። ከረመዳን በኋላ ብትሄድ ይሻላል አሉት ብለው ሊያግባቡት ሞከሩ። አይሆንም፣ የረመዳን መጨረሻዎቹ ቀናት ኡምራ ነኝ አለ ፍርጥም ብሎ። ምንድ ነው የመጨረሻ አደረከው ኮ ብለው ሲቀልዱበት ያው በሉት ብሎ መለስላቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ስብሓናላህ። በቀልድ መልኩ እነሱ ምነው የመጨረሻ አደረከው? ካልሄድኩ አልክሳለሁ ያው በሉታል። ታውቆት ነበር። ተመልከቱ፣ ፊዛ ፈለገ ለፋ፣ ወጣ ወረደ። አልሐምዱሊላህ፣ አላህ ፈቀደና ህልሙ ተሳካ። ሰዎች ገንዘብ ስላላቸው ብቻ ሳይሆን ሲጠሩ ሲጠሩ ብቻ ወደሚሄዱበት የአላህ ስብሐነሁ ወተዓላ ቤት ሄደ። የሚወዳቸው የረሱላችን ሰለላሁ ዐለይሂ ወሰለም ሀገርን ረገጠ ኡምራን ፈጽሞ መዲናን ዘይሮ ወደ ሀገር ቢመለስም በድንገተኛ ህመም ወደ አኪራ ሂዷል። እውነትም የመጨረሻ ኡምራ ነበረች። አላህ ይዘንለት። የኡስታዝ በድር ሁሴን እንግዲህ በአባደር መስጂድ ሽኝት ላይ የተናገረው ንግግር ይላል አላህ አላህ፣ እጅግ ልብ እጅግ ልብ ይነካል። መሐመድ ሰይድ የአራት ልጆች አባት ነው። ልጆቹን የቲም አድርጎ ነው የሄደው። የሁላችንንም ድጋፍ ይፈልጋል። የቲም የሆኑ ልጆች አባትነት ጣዕማቸውን ቢያጡም እንደ ማህበረሰብ አንድ ነን ብናደርግ መልካም ነው። እናም አንድ ነገር ብናደርግ መልካም ነው። እናም ለየቲም ልጆቹ የምትለግሱ ስጦታ ካለ በልጆቹ እናት ባለቤቱ አካውንት የምንችለውን እንነየት። የአካውንት ስም ነጃት አብዱል መናን ጦሃ ሚስቱ ይላል። እንግዲህ በዚህ በምስሉ ላይ የምትመለከቱን አካውንቱ አንድ ሁለት ሰባት። ሁላችሁም በዚህ አካውንት የምንችለውን ሰደቃ እናውጣ። አራት የቲም ልጆች አሉት። አላህ አላህ፣ ቃል አጥሮኛል። ለማንኛውም ይህን ይመስል ነበረ። ሁላችሁም ዱዓ እንድታደርጉለት የአላህን ቃል በ አይምሮ እንግዲህ በቃሉ የያዘ እንግዲህ ወጣት ልጅ ነው፣ ሙነሺድ ነው። ሁላችሁም ታውቁታላችሁ። ነብያችን ነብዬ ነብዬ እያለ ብዙ ጊዜ ነብያችንን ሲያወሳ ነበረ። አላህ የነብይ ጎረቤት እሳቸውን የሚያዩበት እድል አላህ ይለግሰው ይስጠው ለማለት እወዳለሁ። ሁላችሁም ለቤተሰቦቹ ሶብር እንዲሰጣቸው ለእሱም ደግሞ አላህ ቀብሩን ኑር እንዲያደርግለት ዱ አድርጉለት። ወላሂ ወላሂ እንጃ። ቃል አጠሪ ለማንኛውም፣ የተለያዩ እሱ በአንደበቱ በዚህ በጣፋጭ አንደበቱ ቁርአን ሲቀራ እንመልከት። አላህ ይዘንለት፣ አላህ ይዘንለት። ድንገት ሞት መጥቶ በራችን ያንኳኳል፣ ሁላችንም ዝግጅት ልናደርግ ይገባል። ብዙ እኖራለን ብለን እናስባለን፣ ብዙ ነገር እናደርጋለን ብለን እናስባለን። ነገር ግን ሞት መጥቶ በዚሁ መልኩ ይወስደናል። ወንድማችን መሐመድ ሰዒድ የቁርአን ሐፊዝ ነው። የአላህ ስብሓን ወተዓላን ቃል በቃላቸው ከሐፈዙት መካከል ነው። ሙነሺድ የሆነ ወንድማችን ነው። ይህ ወንድማችን ሌላው ልዩ የሚያደርገው ባህሪ በጣም ሐቂቃ ስለሞተ ተብሎ የሚነገር ሳይሆን ሐቂቃ ጭምር ነው። በጣም አዛኝ የሆነ ለአንድነት ደግሞ ትልቅ ቦታ የሚሰጥ ወንድም ነው። ተናናሽ የሆነ ወንድም ነው። መልካም አህላቅ ያለው ወንድም ነው። አንዳንዶቻችን ሚዲያ ላይ ስንታይ ጥሩ መስለን ቀረብ ሲሉን ደግሞ ባህርያችን ከባድ የሚሆኑ አለን። አላህ ያስተካክለን። አላህ ይዘንለን። ይህ ወንድማችን ግን ለትንሽ ለትልቁ ተናናሽ የሆነ መልካም ስነምግባር የነበረው ወንድም ነው። አላህ ስብሓንሁ ወተዓላ ጀነተል ፊርደውስን እንዲወፍቀው ዱዓ አድርጉለት። ይህ ወንድማችን እንደኛ ወጣት የነበረ ብዙ ህልም ብዙ ሀሳብ የነበረ ወንድም ነው። ግን የአላህ ሱብሃነሁ ወተዓላ ቀዷና ቀደር ሆኖ ወደ አኪራ ሂዷል። ከረመዳን ሀያ አራት እስከ ሸዋል ሶስት ድረስ እኮ የረሱሉን ሰለላሁ ዓለይሂ ወሰለም ሀገር እየዘየረ በዑምራ ላይ ነበር። ለአንድ የቅርብ ወዳጁ ይህ ዚያራ የመጨረሻዬ ነው ሲል እንደነገረው ተሰምቷል። አሞት የነበረው ጉንፋን የሚመስል አይነት ኢንፌክሽን ነበር። ውስጡ ጥሩ ስላልነበር አዲስ አበባ ከመጣ በኋላ መለስተኛ ህመም ተሰምቶት ነው ወደ ሆስፒታል የገባው። ነገር ግን እቺ ቀን የአላህ ቀጥሮና የእርሱ አጀል የሚገናኙባት ነበረችና ወደ አላህ ዘንድ ሄደ። ዛሬ ጀናዛ ወደ ደሴ ጉዞ ተጀምሯል። ቀብሮ ነገ ጅሙዓ ነው የሚሆነው አላህ ከፈቀደ። አላህ ከጻፈ በኋላ ህመም ፈርጥ አይደለም አላህ ከጻፈ በኋላ ማርጀት ፈርድ አይደለም። ሽበት ባይኖርብንም፣ ወጣት ብንሆንም፣ ባንታመምም የአልጋ ቁራኛ ባንሆንም መሞት ባንፈልግም ለመኖር ብንጓጓም አላህ ከጻፈ ማንም የሚቀር የለም። ሰዓቲቱ ከደረሰች ወደ ኋላ የሚል የለም። መለኩል መውት የእኛን ፍላጎት ሳይሆን የአላህን ነው የሚያስፈጽመው። በቅርብ የሚያውቁት ሰዎች ምን ያህል መልካምና ልበቀና የዋህ እንደነበረ በግልጽ ይናገራሉ። ድንገተኛ ሞቱ ያላስደነገጠው ሰው የለም። አላህ ለቤተሰቦቹም ለወዳጅ ዘመዶቹም አላህ ሶብሩን ይወፍቃቸው። ቆይ፣ ትንሽ ወጣት ነኝ፣ ትንሽ ልቆይ፣ ዘና ልበል፣ ትንሽ ልፍታታ የምንላት ነገር አላህ መች እንደሚጠራን አናውቅምና ይህ ለሁላችንም ትምህርት ነው። ይህ ለሁላችንም ማንቂያ ደውልም ጭምር ነው። አላህ ከሻ የእኛ ወጣትነት የእኛ አለመዘጋጀት ጥያቄ ውስጥ የሚገባ አይደለም። ወንድም መሐመድ ሰይድ አላህ በፊርደውሰል ጀና ይቀበለው። አላህ መልካም ስራውን ተቀብሎ ቀብሩን ኑር ያድርግለት። አላህ በአማረ መስተንግዶ ይቀበለው። ዱዕን ያድርግለት። ስንቃችሁን አደራ። ስንቅ ካልያዝን ድንገት ስንጠራ ምን ሆነው እናጣለንና፣ አላህ ስንቆቻችንን ሳንቋጥር ወደ እርሱ የማይጠራ ያድርገን። አላህ ከድንገተኛ ሞት ከድንገተኛ ህልፈት